ስሙት። ከዛ አይ አብሬሽ የምጣበቃ ችግር የለውም። እኔ ሰላም አወርዳ ያለ ካለች የሆነ ዙ አካባቢ ለእኔ እውነት አለ። አሁን ለሌላ ነገር አይደለም፣ ጌታ ነው የምር። ስለዚህ አንድ ላይ ሁኔታ ሰዎች ጠላቶቻችሁ እንዲያዝኑ ማድረግ ያለባችሁ። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በናንተ፣ የእውነት በእናንተ መፋታት፣ በናንተ እንደዚህ መሆናችሁ። ሩታ፣ በእግዚአብሔር እሺ በይኝና ቀኑን ተሳስቤ አንተን በመልመዴ ወዴላ ለለ ወዲያ ሰላም፣ ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? እንዴት ሰነበታችሁ? አለሁኝ ይመስገን። እና ዛሬ ብቻ የመጣሁት አንድ ነገር ላወራችሁ እና ያው ያለው ነገር አሁን ሁላችሁም ታውቁታላችሁ እንደምታውቁት ነው። እና እኔ ያው እዚህ የምቆይበት ሰዓት ስላለቀ አንድ ነገር የመጨረሻ የምችለውን ሁሉ አድርጌ ለመሄድ ነበረ እና አብርሃምንና ሩታን ሁለታቸውም አንድ ላይ አውርቻቸው መደረግ ያለበትን ነገር እንዲደረጉ አብርሃምንም ሩታንንም ሁለታቸውም አንድ ላይ አግኝቻቸው ለአውራቸው ነበር እና ለአውራቸው የፈለጉት ያው ያለውን ጉዳይ ነው። አንዳንዴ በአንዳንድ ምክንያቶች በሆነ ነገር ነገሮች እንትን ይላሉ። አንዴ መስመር ይዛሉ፣ አንዴ መስመር ይጠፋል እና ያው አብርሃምም ለእሷ ያለው ቦታ እንደምታውቁት ነው። እሷም እንደዚያ ግን በአንዳንድ ምክንያቶች ሁልጊዜ መስመር ይሰጣሉ። እና ዛሬ አብርሃምንም ደውዬዋለሁ፣ ደውዬለት አለው ሩታም ጋር አውራታለሁ እና ለአውራቸው የፈለጉት ያው ሁለቱ እንዲታረቁ ነው። እንዲታረቁ ማድረግ የምችለውን ያህል እሞክራለሁ። እና አብርሽ ጋር ደውዬለት እፈልግሃለሁ ብዬዋለሁ። ያው ሩታ ያለችበት ሁኔታ እንደዛ ነው። ትላንትና ላይ አይታችሁታል እና አብሽን አግኝቼው የሚቻለውን ሁሉ ባድርግ ደስ ይለኛል። እና አግኝቻቸው የመጣሁበት አላማ ቢያንስ አስታርቂያቸው ብሄድ በጣም ደስ ይለኛል። አብርሃምን በጣም ይወዳታል፣ ሩታን በጣም ትወደዋለች። እና መሀላቸው ላይ ግን የሆነ እንቀናለ የሆነ ችግር አለ። ያ ችግር እንዴት እንደሚፈታ ባላቅም ዛሬ የሚችለውን ሁሉ አድርጋለሁ። እነሱ ታርቀው ብሄድ በጣም ደስ ይለኛል። ለምን ቢያንስ መጥቼ ይሄንን ነገር እንትን ባረግ እኔም በጣም ደስ ይለኛል። መሀላቸው ላይ ያለ እንትን ያው ችግሩ ይፈታ ደስ ይለኛል ብዬ አስባለሁ፣ እና ቤተሰቦች ያሉበት ሁኔታ በጣም ያስጠላል። ያው እሷም የአንዳንድ ነገሮች ትሰማለች፣ እሱም ያው የሚለፋውን እያያችሁ ነው። ስለዚህ ሩታንም አብርሃምንም አብርሃምን የምትችሉት ሁሉ አድርጉ። እናንተ ብቻ የምትሰጡት ኮሜንት፣ እናንተ የምትጽፉላቸውን እንትን ጽሑፍ እነሱን ይገነባል፣ እነሱንም ያበላሻል። ስለዚህ ቤተሰቦች ፓብሊሽ። ሰላም ነ ሁሉ ሰላም መስገን አለ መስገን ያው አጥሩ ጥሩ ነገሩ ብቻ ከምትለቁ ይህንንም በእናንተ ቪዲዮ ላይ ለመልቀቅ ፈልጌ ነው። ያው የመጣሁበት አላማ እኔ ቀጣይ አሁን በረራለች የእውነቱ ለመናገር እና ቢያንስ አይሙረኝ እንዲያርፍ እናንተ ጋ ያለው ነገር ጨርሼ እናንተ ጋ ያለው ነገር በሰላም ቢጠናቀቅ የሚለው ሀሳብ ነው፣ እና ያው አንተ ጋር እና ሩታ ጋ ያለው ነገር ትላንትናም አብረን ማብረን ያው ያየሁት ነገር ነው። ብዙ ችግሮች አሉ። ስለዚህ አብረን ሄደን የእውነት እንድናወራት፣ ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለህ። አሁን እኔ አንተ ጥፋተኛ ነህ፣ ጥፋተኛ አይደለህም፣ እሷ ጥፋተኛ ነ፣ ጥፋተኛ አይደለችም ለማለት አይደለም። እዚህ ጋር ልጅ መጥቷል። አንተም ልጅህን አብረን እንድታሳድግ ነው እንፈልገው የእውነት የምርኝ ይህ እየተመላለስክ ልታየው አይደለም፣ ይህ ፈልገው አንተም አባት የአባትነት ፍቅር እንድታሳየው አብራችሁ። ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ ሚያድገው። ስለዚህ ነገ ያንን ህይወት እንዲመሰርት የእናንተን ፈለግ ይዞ ነው ሚያድ ። ስለዚህ አብርሃም በእናትህ ማድረግ ያለብህን ነገር እኔ አሁን ኑሮ ታበርጋ ነው አደለ ያለው። ገብተን አብረን እናብራት በእግዚአብሔር። እኔ አሁን ምንም ነገር ልላ አደለም፣ የእውነቴን ነው። ለምን ልጁ በቃ ሌላ አስተሳሰብ ይዞ አይደግም።

ያ ነገር እኔ ስለሰረች ነው፣ እና አሁንም ቢሆን እኔ አንተ ስለ ጠራይ ነው እዚህ በር ላይ መጣሁት እንጂ ሌላ እኔ አሁን ምንም አይደለም። የእውነቱን ነው ምን አድረ፣ ለምን ቢያንስ ለልጅ ነው መስዋዕት እየከፈል ያለ፣ ይገባኛል። እኔ ግን እሺ ካልከኝ ማለት ነው። በቃ አንተ ግባና ራሷን ብቻዋን አውራት፣ ከዛ እኔ ችግር የለብኝም። እስማማለሁ ብላ ካለች ካሳመንካት፣ ደውልልኝ ቶሎ ብዬ እመጣለሁ ብ አሁን አንተ ገብተክ እሺ የምትለን ነገር ስማት፣ አውራት። እውነትም ትንሽ ካለች ማለት ነው፣ እና ለእኔ ምንም ችግር የለው። አሁንም ግባ ብትለኝ ይገባለሁ። ግን ገብቼ አሁኑ ጣለኝ ነገር ብትለኝ እኔ ራሴ ነው። ከዚህ ሁሉ ግን አንተ ገብተክ ያለውን ነገር አውርታት፣ ሰላም ለመስጠር ሞክረን፣ ከዛ እኔ ደውለህ ልጠራኝ። እጅ ላይ ነው ያለሁት እኔ ሀሳብ በጣም ነው የምደግፈው። በጣም አመሰግናለሁ። ለእኔ እውነታኛ ጓደኛ የአብሮ አደጌ ነክ ያው የኔም ደስታ ነው የምትፈልገውን ልጅ እንኳን መውለድን ስታውቅ ልጅ አንተ እንደወለድ ከአይነት ስሜት የተሰማ እና ያ ያንቡ ከልብ አመሰግናለሁ። እግዚአብሔር በቃ ከልቢውን ከጓደኛ ነህ በጣሪ ሚጤና ያብዛው። አሁን እንዲሁ ለኛ ደስታ ለእኛ አንተን ነው እየጣርክ ያለው ማለት ነው። ይህንን ደግሞ ሳይገባኝ ቀርቶ አይደለ። ለምታደርጋቸው ነገሮች በሙሉ ከልብ አመሰግናለሁ ግን ዛሬ ካሜራ ደቅነ መምጣት በራሱ ገረመኝ። ና የምሬንስ ነገር አሁን ይህንን ቪዲዮ እኔ ላይም መጫን አልፈልግም። የምሬን ነው እግዚአብሔርን የራሱ ዩቱብ ጫናል ልክፈትልህ ና ይህን ቪዲዮ ራሰ ላይ ጫና እና ታ ታረቅ ነው አልታረቅነው ብንታረቅ ሞር ደስ ይለኛል። በዚሁ ቪዲዮ ብንታረቅ ደውለ ጠርታይና ብለ ገብታ አውርታት ዛሬ ሁሉንም ነገር ሰላም ይፈጠር ለእኔም ለሁላችንም ደስታ ነው። እና እኔ ይህን ቪዲዮን ቻናሌ ላይ ከምጭን በቃ አንተ የራስህ ቻናል ከፍትልን እና በራስ ቻናል ላይ ትለቀዋለህ። ያው አንተ ኢትዮጵያ ውስጥ ባትኖር እየተመላለስክ የምትሰራ በሄድክበት ሀገር ሁሉ ቢሎ ምናምን አንዳንድ ነገሮችን እየቀረጽክ ለቤተሰብ ትለቅላቸዋለህ እና በዚሁ አጋጣሚ ቤተሰቦች ይህንን ቪዲዮ ለሱ እንዲጫና አድርጋለሁ። እሱ ቻናል ላይ ነው የሚጫነው እና ጥሩ ዜና ይዞ ይምጣ ቻናል ጥሩ ዜና ያሰማን እና ሁላችሁ ሰብስክራይብ አድርጉት። ያው ይሳቅ ማለት ያው የልጅነት ጓደኛ ነው ከኢትዮጵያ ውጭ እየተመላለሰ ምናምን የሚሰራው እና ከሄደበት ሀገር ሁሉ የገጠመውን ገጠመ ሚች ይችላል። የሄድክባቸው ሀገራት ላይ ምናምን ቢሎ ጋ አንዳንድ ነገሮችን እየቀረጽክ ለእነሱ ያስለቅላቸው። አንደኛ እነሱም ሀገርን ያሉ አንዳንድ ትምህርቶችን ይወስዳሉና ይህንን ቪዲዮ እኔ አልፈልግም። ካሜራ ደቀናም ስለጠበቀኝ ከልብ አመሰግናለሁ። ያው ስራዬን እንትንብለቅ በዛውም ቪዲዮ ልቅረትለት የሚለው ማስተሳሰብ አስበህ በራሱ መምጣቱ ደስ ብሎኛል። ግን ደግሞ እኔ ላይ ሳይሆን አንተው ላይ ጭንልሃለሁ። በራስህ ስም ሚሳቅ ትብይ ከፍቼ አንተ ላይ ጭንልሃለሁ። ጓደኛዬ እና ሩታም ጋር እየቀረጥክ መግባት ትችላለህ፣ ችግር የለውም። አውራት ምትለህን ነገር ሰማት ከዛ አይ አብርሽ ይምጣ፣ በቃ ችግር የለውም። እኔ ሰላም አወርደው ያለው ካለች የሆነ ዙ ካሊ ሁንዲለም ጠብቀ የትም ማድረግ ሚሰቅ እና አውራትና የምትለኝ ነገር ስማት። እኔ በእኔ በኩል ምንም ችግር የለውም፣ ወንደ ስለዚህ በጣም እንድትል እፈድጋለሁ። የሰዎች ሀሳብ እንዳትሰማ ይሳቅኔ በራሴ የሊና በራሴ ፍላጎት በራሴ ጭንቅላት መመራ ሰሆነ የማንነ ሀሳብ እና የማንነ ፍላጎት መሰማ የማይነት ሰው ሰው ስላለኝ ምንም ነገር ላደርግ አልችልም። ሰው የሆነ ነገር ስላለኝ ምንም ላደርግ አልችልም። የራሴ ሕሊና ያለኝ ሰው ነኝና በራሴ ሕሊና ነው የምመራው። እሷ ነች ትንሽ ብርታነች፣ ሰውን ወሬ እየሰማችው ምናምን የሆነ ነገር ውስጥ ራሷን እየከተተች ያለችው ማለት ነው። ሶስተኛ ወገን የሚላትን ነገር ትሰማለች። የሆነ ወሬ አብርሃም ከሆነ ሰው ጋር ነው ከሴት ጋር ነው ምናምን በቃ ማይሏት ነገር የለም። ያሁሉ ነገር የነገሯትን አምሯ ላይ እያስቀምጠች እያስቀምጠች ኦቨር ይሆንባታል። ስለዚህ ከኔ ጋር እንዴት ሰላም ሆ ትችላለች? ፈጽሞ ሰላም ልትሆን አትችልም። ስለዚህ አሁንም ቢሆን እንድትላት መፈለገው ነገር አንተ መሄደግ ቢያንስ በቃ የሰውን ወሬ አትስኝ። እነሷን ለማጣላት ነው ሁሉም ሆይ ሆይ የሚለው ማለት ነው። እና ይህንን እንኳን መረዳት አልቻለችም ምሱ ስለዚህ እስኪ አንተ በግልጽ በደንብ አድርገህ ያሉትን ነገሮች አስረዳት። ይሳቅ ይህ ማስረዳት እንትሩን እዚ ያገመዳለና ገመ

እና ዛሬ አንድ ነገር ብቻ ለብቻ የመጣት ለዛ ነው። አንድ ነገር ላማክርሽ ነባ ስላላችሁበት ሁኔታ እኔ በጣም ስለከበደ ኖርታ ይ ያው አሁን ያላችሁበት ሁኔታ እንደምታየው አንቺም እሱም ጋር እንደምታቀ። ስለዚህ ስለዛ ነገር ከመሄድ በፊት ላውራሽ እና ልሂድ ብዬ ነው። ቢያንስ አንቺም ጋ ያለው ነገር አውቂያ አብርሃም ጋ ያለው ነገር እንትን ብዬ ጨርሽ ሄድ ይሰራል ብችል አስታርጊያችሁ አንድ ላይ ሆናችሁ በህብረት ልጆቻችሁን እንድታሳድጉ የሚለውን ነገር እንትከማለት ንግል ነው ታየ እና ደናነ በተረፈ እኔ ደና ነው የሚጠ እኔ ብዙ ማውራት ማፈልገው ነገር አለ ማለት በቃ ዝም ብሎ መታው መርጫ አለ ወይ በዚህ ሰዓት ማለት ነው። ለምን ብትል ብዙ በቃ ማያው ነገር አለ፣ አንተም ብዙ ማታውቀው ነገር አለ። እንደዚህ ነው እንደዛ ነው ብዬ አሁን እኔ ማውራት አልፈልግም። ምክንያቱም በቃ ላገኘሁትን፣ ላወኩትን እኔ እንጃ የሆነ መፍትሄ ልፍጠር ብሎ ለመጣው ሰው በሙሉ ተናግሬ እንደዚህ ነው እንደዛ ነው ብዬ እሱንም ማለት አልፈልግም። ግን በቃ እኔ ማያቸው ነገሮች አሉ። ብዙም የሚደርሱ መረጃዎች አሉ። የምሰማቸው ነገሮች አሉ። ገባ? እነዛ ነገሮችን እያየው ወደ መጀመሪያው ተመለሽ ምናምን ብትለኝ ግ አይሆንም። ሲቀጥል ብዙ ብዙ ነገሮችን ጀምሬ ስተወውና ከዛ ድጋሜ ወደ ኋላ ስንመለስ የማያቸው ነገሮች ምንም ደስ አይሉም። እኔ አሁን በጣም ብዙ ፕሮሰስ ጀምሬ በጣም ብዙ እርምጃ ሄጄ ምናምን፣ ከዛ ደግሞ አንዳንድ ነገሮችን ሳይ በቃ ስቲ ለትንሽ ታይም ምናምን ብዬ ስተወው እና የምሰማው ከዛ የሚፈጠረው ነገር የሆነ ነገር ደግሞ የሚገጣጠምብኝ ነገር አለ። አንዳንድ ማለት እዚህ ማወቅም የሌለባቸው እንደዚህ አንተ ፊት ማውራት የሌለብኝ ካሜራን ፊት ማውራት የሌለብኝ ነገር አለ እና ያንን ነገር ማውራቴ ተገቢ ነው ብዬ ስለማላስ ስለማላስብ ባልፈው ይሻለኛል፣ አይደለም አንድ ነገር ምንድን ታውቂያለሽ፣ የእውነት ስነግርሽ፣ እውነት ስነግረሽ፣ አሁን ከኔ ጋር ብዙም አንተዋወቅም እኔና እንጂ ያው አብርሃም እንደምታውቂው የእውነቴን ነው የልጅነት ጓደኛ ነው። እኔ አሁን ስላለፈው ነገር አይደለም ሰዎች ስለሚነግሩሽ ነገር አይደለም ለ የእውነቴን ስነግርሽ ዛሬ ላይ ያላችሁበት ነገር ጌታን የምሬ ነው፣ ነገሽን በጣም የተሻለ ያደርገዋል። ለምን አሁን እዚህ ጋር ልጅ አለ እናንተ ጋ የእውነት ነው የምነግርሽ። እኔ አሁን ሰዎችን እየሰማሽ ሰዎችን እኔ እንደዛ ልልሽ አደለም። እሱ ሌላ ጉዳይ፣ መስማት ምናምን አደለም። የሆነ ሰምተ ልታልፋቸው ትችላለህ እኮ የሚገጣጣምብ ነገር የለም። ምን ዝም ብለ ማች የሚያደረግ ነገር ደግሞ ታያለቅ። እና ከዛ ያ ነገር በጣም ጭንቅላቴ ላይ የሆነ ጥያቄ ፈጥርብኛል። ከዛ እኔ ለምን ከራሴ ጋር እታገራለሁ ብተው ወስላለሁ። ሩታ በእናትሽ፣ እኔ እንጃ። ያንን ነገር እያሰብኩኝ ደግሞ በቃ መተውን ስመርጥ እና ነገሮችን ትውት ደግሞ ሳረጋቸው ሌላ ሰላሜ እንዲፈርስ የሚያደርግ ነገር ደግሞ ይፈጠራል። እኔ አሁን መተው ላይ ነው በቃ ፎከስ ማድረግ ያለብኝ ማለት ነው። መጀመሪያ ትክክል ነበርኩኝ። ለምን እንደገና ወደ እንደዚህ አይነት ነገር እገባለሁኝ? በቃ መጀመሪያ የወሰንኩት ውሳኔ ትክክል ነው። ስለዚህ ለምንድን ነው ወደዚህ አይነት ነገር ውስጥ ገብቼ እራሴን የምረብሽ ነው? ሰላሜ ለምን አጣለው ብዬ እንደገና ወደኋላ መመለስ ሆነ ስራዬ። መጀመሪያ እንደዚህ አይነት ነገር ውስጥ ወይም ደግሞ እንደ መጀመሪያው እንዲቀጥል ባረግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሩታ እ ማደለም ትክለሽ፣ ግን ውሳኔዎች ሁሉ ስትወስኝ፣ ሩታ እኔ አንድ ነገር ጌታን፣ ውሳኔዎች ሁሉ ስትወስኝ አሁን ብቻ ብቻሽ አይደለሽም። የነገ ህይወቱ ማሰብ አለብሽ። የእውነቴን ነው ይሄ ልጅ ያለአባት ሲያድግ ያለ የእውነቴን ምሬ ነው። አሁን አንቺ የሚዲያ ሰው ነሽ። እኔ ጌታን አደለም እኔ ምን ያድጋል ያለ አባት እንደ አባቱን ፍቅር ማየቱ አደለም መቶ ማየቱ እሱ ሌላ ቻሌንጅ ነው። የእውነቴን ነው እሱ ሌላ ቻሌንጅ ነው። ግን አሁን አንቺ ጌታን የምር የትላንትና ያለፈው ህይወቱ ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ። ይሄ ልጅ መጥተዋል። ስለዚህ ይሄ ልጅ በፍቅር ነው ማሳደግ ያለባችሁ። ነገ ይሄ ልጅ አድጎ የእናንተን ፈለግ ነው የሚያሳየው የእውነት ነው ይሄ ልጅ አድጎ ነገ እናንተ ያሳያችሁት እናንተ ያላችሁበት ህይወት ነው ሚያዝ ማንጸባረቅ የሚችለው የእውነት እኔ ለአብርሃም ብዙ ጊዜ ብያለሁ ነገ ይጸጽታል ነገ ትጸጸታለ ብያለሁ እኔም ለአንቺ የምልሽ እሱን ነው ጌታን የምሬ ነው። ለምን አንደኛ የሚዲያ ሰው ነው። እሱ የሚዲያ ሰው እስከሆነ ድረስ ብዙ ሴቶች ሚዲያ ላይ መውጣት ይፈልጋሉ። ብዙ ሴቶች ሚዲያን እንትን ማለት በሚዲያ መታወቅ ይፈልጋሉ። ስለዚህ ፎከስ የሚያደርጉት ምንድን ነው? አንቺን ወደኋላ እንትን ብለው አስቀርተው እነሱ ላይ እንትን ለማለት ወደ ሚዲያ መውጣት ነው የሚፈልጉት። ገብቶሻል? የእውነት የምሬ ነው። የሚዲያ ሰው እስከሆነ ድረስ እንደዛ ነው የሚፈልጉት። ስለዚህ ብዙ ሰዎች አንቺን በተናገሩ ቁጥር፣ ብዙ ሰዎች አንቺን እንትን ባሉ ቁጥር ለአንቺን መልካም በማሰብ አይደለም። የትኛውም ሰው ትዳር ለማፋታት ትዳር እንትን ለማለት የሚናገረው መልዕክት የሚናገረው ኮሜንቶች መልካም ነገር ከማሰብ አንግል አይደለም። ወይም ደግሞ ለአንቺ ከመቆርቆር ለአንቺ ደስታን ከማሰብ አንግል አይደለም። የሆነ መጥፎ ነገር ይዞ ስለሚመጣ ነው። ስለዚህ ሩታ እኔ አሁን ጌታን፣ በረራ አለብኝ። ስለዚህ ይሄዳለሁ። ስለዚህ ሩታ፣ በእግዚአብሔር፣ እኔ አሁን ሌላ ነገር ጌታን የምሪ ነው። በእናትሽ፣ ይህን ልጅ አብራችሁ አሳድጉት። ታረቁ፣ አንድ ላይ ሆኑ። ሌላ ነገር አለም። ጌታን አንድ ላይ ሁኑ። የሰዎችን ሀሳብ አትስሙ። ሰዎች የሚነግረው የሚያደርጓቸው ኮሜንት ሰዎች ስለሱ መጥፎ ነገር እንደዚህ ያየ ነው፣ እንደዚህ እሱ ሌላ ነገር ነው። ጌታ ነው እሱ ለትዳሩ ታማኝ ሰው ነው፣ ለትዳሩ በጣም ጥሩ ሰው ነው። ለአንቺ ከመቆርቆር ለአንቺ የእውነት አሁን ላይ የአንቺን ደስታ ነው የሚፈልገው፣ አንቺ እንድትደሰች ነው የሚፈልገው። ስለዚህ አንቺን ማድረግ ያለብሽ እንደዛ ነው። ስለዚህ ትላንትናው የትላንትና ያየሻቸው ትላንትና ፓስ ያለፉት እንትኑ ቻሌንጆች ዛሬ ላይ እያመጡ በትላንትናው ማንነት ላይ ዛሬ ላይ አይሳብበት። ስለዚህ አንቺ ከጎኑ ስትሆኚ ሁለታቸውም ትጠናክራላችሁ። ስለዚህ አንቺ ብቻሽ የሆነሽ የራሱን ቻሌንጅ ስትሰጪው ይሄ ሀሳብ ይሄ ሀሳብ ብለሽ ስለዛ ነገር ባሰበ ቁጥር ወደኋላ ነው እንጂ መቼም ወደፊት አትሉም። ስለዚህ ሩታ በእግዚአብሔር በናት ሲለው ለምንሽ፣ በእግዚአብሔር በጌታ ጌታ ነው የምሬ ነው። በእግዚአብሔር ሲሄድ ቢያንስ ይህን ነገር የእውነት የምሬ ነው። ሩታ በእግዚአብሔር እሺ፣ በል እኔ እውነት አይደለም። እኔ አሁን እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም። ጌታ ነው የምር ነው። ስለዚህ አንድ ላይ ሁ ሰዎች ጠላቶቻችሁ እንዲያዙ ነው ማድረግ ያለባችሁ። ለምን ሰው እንዲደሰት ታደርጋላችሁ? ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ የእውነት በእናንተ መፋታት በእናንተ እንደዚህ መሆናችሁ። ሩታ በእግዚአብሔር ሺህ በይኝና የሆነ ነገር ቁጭ በል መጀመሪያ ሩታ በእናንተ ስስ ነው ጌታ። እኔ ምሬት ነው ያለው አሁን ላይ ያለው ቻሌንጅ ብዙ በጣም ያስጠላ ገብቶሻ ለዚህ ጋር እሱ ሊያትልሉ ወደኋላ ሊያስቀሩት የሚፈልጉ በጣም ብዙ ሰዎች አሉ፣ አንቺንም እንደዛው። ስለዚህ የእናንተን ደስታ የሚፈልግ ብዙ ሰው የለም። ስለዚህ የሚዲያ ሰዎች እስከሆናችሁ ድረስ ብዙ ቻሌንጆች አሉ፣ ብዙ እናንተ ላይ ፎከስ ያደርጋለ። ለምን የእናንተ መውደድ የሚፈልግ ስላለ ማለት ነው። ስለዚህ ነገ ለዚህ ልጅ አሪፍ ነገር ይዛችሁለት ነው የምትቀርቡት። ይስሐቅ በሰላም ነው ግን በጣም እያስጨነቀኝ ጌታን ስለከበደኝ ነው። የእውነት የምሬን የእናንተ መለያየት በጣም እየጨነቀኝ ነው፣ በጣም አለ ከምልሽ በላይ። ቢያንስ አሁን የሆነ ነገር ስታስቢ ብዬሻለሁ። አለ እዛ ልጅ ወጥቷል፣ ጌታን የምሪ ነው ለሱ ማሰብ አለባቸው። የሆነ ነገር ስታስቢ ብቻሽ አታስቢ፣ በእናትሽ ይሆለግ ማለት ይሶ፣ እኔ እንጃ እንዴላሳ። በጣም ነው ቴንሽን የሆንኩት፣ በጣም ነው ያስደነገጥከኝ ማለት የሆነ ውስጥ ድንግጥ እርብሽ ነው ያለው። እሺ ይቅርታ። ግን ምን አለ መሰለክ እሺ፣ ማለት እኔ የልጁን ፍቅር ማለት የአባቱን ፍቅር ያጣል እንዴ? ልጄ፣ ምንም ነገር እኳ አለፍከውም። በእውነት ከምሬ ነው ማለት፣ እኔ ልጁን ማየት በሚፈልግበት ልክ እንደፈለገ እንዲያገኝ ይፈቅራለሁኝ። ግን ከዚህ ቤት ብቻ ልውጣ ነው ያልኩት እኔ ከእናት ከአባት የቤት ልጣ እዚህ በመጣ ቁጥር የሚፈጠሩት ነገሮች ምንም ደስ አይሉ፣ ይደብራል። እና እንደዚህ እነሱ ምን እንትን ባሉበት ሰፈር፣ በተከበሩበት ሰፈር ሌላ ነገር ውስጥ ለምን እንገባለን ምናምን ብዬ ፈርቼ ነው እንጂ ከዚህ ከወጣኝ በኋላ እኔ ምንም አይነት ነገር አልከለክለውም። በልጁ ጉዳይ እንደፈለገ ልጁ ማግኘት ይችላል። እኔ ልጁን ከአባቱ አለየውም፣ ገብተዋል። እኔ በቃ ምንም በቃ የእሱን ፍቅር እንዲያጣም አልፈልግም፣ ምክንያቱም አባቱን ያስፈልገዋል። ሌሉ የአባቱ ፍቅር ጉዳይ ላይ እኔ ምንም ችግር የለብኝም። ግን ከእኔ ጋር ያለውን ኮኔክሽን እኔ እንጃ ይሶ ይቅርታ አድርግልኝና በጣም ነው እየረበሸኝ ያለው። ወደ ኋላ ስመለስ እና የሆነ ነገሮች በቃ አሁን ጥሩ ነው ሰው ለምን መቀጠል አንችልም ምናምን ለራሴ ዝም ብዬ ከራሴ ጋር አውራ እና ማያቸው ነገሮች አሉ። ከዛ ማቻረጉብኝ አለ የሆነ የምሰማው ነገር አንድ ነው። እሱን ደግሞ ችላልና ከዛ ማየው ነገር አለ። በቃ ማ እንዲህ ማየው የምር ማየው ነገር አለ። ያንን ነገር እያየው ደግሞ እኔ እንዴት ልቀበል? እነዛ ሰዎች ትክክል ሆነው ነው ወይስ እዚህ ጋር ስለተገጣጠመብኝ ነው? ነገሮች እኔን እንዲሚያስጨንቁኝ ከዛ በኋላ ለምን እጨነቃለሁ ብተዋው ስላለኝ እንዴ ለምን እንዴ ሰላም አግኝቼ ረፍቴን አግኝቼ እየኖርኩኝ አልነበር እንዴ? ደግሞ ለምደ የምጨነቀው ምናምን ብዬ እተዋለሁኝ። አሁንም እንደገና ወደ ኋላ መመለሴ አሁንም እንደገና ሌላ ነገር ማድረግ ማሰቤ አሁንም ቴንሽን ውስጥ ይጨምረኛል፣ ይከተኛል፣ ይረብሸኛል ብዬቅ እየፈራሁ ነው በጣም። እኔ እኮ አሁን እሱን ሳላስብ ወይም ደግሞ እንትን ሳልልቀር ይቻላል። እኔ አሁን የእውነት ነው ነገሮች ጌታን ብዙ ቻሌንጆች እንዳሉ አውቃለሁ። ብዙ ሰዎች እናንተ ጋር እንደሚያዩ ብዙ ሰው እንደሚንት እንደሚል አውቃለሁ። ግን ያንን ነገር ያው አንዱ የትዳር እንትኑ ቻሌንጆ አንዱ ይሄ አይደለም። ያው ታዋቂ ስትሆኑ የሚዲያ ሰዎች ስትሆኑ የትዳር ቻሌንጆች እኮ ይሄ ነው እርስ በርስ እንዳትስማሙ ማድረግ ነው። እርስ በርስ እንትን ልክ ው ማለት ቅድም ያነሳ ፖይንት ራሱ አለ ማለት ሴቶች ይመጣሉ፣ ታዋቂ መሆን ይችላሉ፣ ይፈልጋሉ። ብዙ አይነት መንገዶች አሉ። እነዛን ነገሮች ደግሞ ወደ እሱ እያቀረበ ቢሆን አግባብ ባልሆነ መንገድ ነው። ይሄንን ነገር ማድረግ ቢቻለው አይደለም እነሱ በቃ መውጣት ፈለጉ አይደል? መስራት ፈለጉ አይደለ? በአግባቡ የሆነ ነገር ሰፖርት ልታደርጋቸው ስላለ እንጂ ኦቨር የሆነ ነገር በጣም ያስጠላል። እኔ ምንም ደስ አይለኝም። ብቻ በቃ ብዙ ነገር አለ። ይሶ ከቻልኩኝ የሆነ አንደርስታንድ በሰሶም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ። ትደዋ ብለን የምናወራለን ብዬ አስባለሁኝ። ስልክህን ትተውልኝ እና ትሄዳለን። ትደዋ ብለን እናወራለን። ከዛ በቃ እና የቀሩትን ነገሮች ደግሞ አስብበታለሁ አስብበታለሁ። እኔ ቃል አልገባለሁም፣ ነገሮች ይስተካከላሉ በቃ እርግጠኛ ምናምን ብዬ አንተንም እንትን ውስጥ ማለት አልፈልግም። በቃ ነገሮችን ይስተክሉ ነው ወይም ላስተካከላቸው ምናምን ወደሚለው ተስፋ እንድትሄድ አልፈልግም። ምክንያቱም ብዙ ሰው እንደዛ አስበው በጣም በብዙ መንገድ ከደከበ በኋላ ነገሮች ፉርሽ ይሆኑበታል። እና አንተም እንደዛ አይነት ነገር ውስጥ እንዳትገባ እንደዚህ ይሆናል ብዬ ባልልህም፣ ግን ላስብበት። የቀሩትን ነገሮች ደግሞ ተደውለን እናወራለን። አዲስ ነገር ጠብቃ ቢሆን ይሻላል። አዲስ ነገር እጠብቃለሁ። የእውነት የምሬ ነው። ሰው እና ሻይ ቡና ልልም አልከኝ። ምንም እንግዲህ፣ መልካም ጊዜ ልጅ ቻ